ሰላም አሌይኩም ወራህመቱላሂ ወበረካቱ፣ እንዴት ቆያችሁ? ኢንሻላህ ይህ ቪዲዮ ለትምህርት ሚኒስቴሩና ለማዕከላዊ ኢትዮጵያ ትምህርት ቢሮ አላፊ ይድረስ ብዬ ተስፋ አደርጋለሁኝ። የትምህርት ሚኒስቴሩ ቢቀር ለማዕከላዊ ኢትዮጵያ ትምህርት ቢሮ አላፊ ለአቶ አንተነፈቃዱ እንዲደርስ አድርጉልኝ። ሰሞኑን ሶሻል ሚዲያ ላይ ያያችሁት የማዕከላዊ ኢትዮጵያ ትምህርት ቢሮ ለተማሪዎች ፈተና ሲያወጣ እስልምና ሃይማኖትን የሚበድል ነገር አድርጓል። ስራ ያደረገኝ ማዕከላዊ ኢትዮጵያ ሀዲያና ከንባታ ላይ እስልምና ሃይማኖት ሙስሊሙ ማህበረሰብ እየተበደለ ነው። ሀዲያና ከንባታ ያለው በደል ወደ ጉራጌ ዞንም የተዛመተ ነው። በሚገርም ሁኔታ የትምህርት ሚኒስቴሩ የጉራጌ ተወላጅ ናቸው። ጭራሽም ለማዕከላዊ ኢትዮጵያ ትምህርት ቢሮ አላፊ የነብሰ አባቱ የሆነ ነው የሚገርማችሁ ነገር ማለት ነው። ስለዚህ የማዕከላዊ ኢትዮጵያ ትምህርት ቢሮ አላፊ ከትምህርት ሚኒስቴሩ ፊት ባያይ እንደዚህ አይነት ሃይማኖትን የሚበድል በተተኪ ትውልድ ላይ አያደርግም ነበረ። ተግባብተናል። በመሆኑም ይህ መልእክታችን እንዲደርሳቸው እንፈልጋለን። ስልጣናችሁን መከታ አድርጋችሁ እስልምና ሃይማኖትን ለመበደል የምትሰሩ ከሆነ በአንደኛው ክፍለ ዘመን፣ በኢንተርኔት ዘመን የእናንተን በደል እናጋልጣለን። በዳይ ደግሞ ነገ ጧት ይወድቃል። እናንተ ስልጣናችሁን መከታ አድርጋችሁ ክርስትናን የበላይ እስልምናን ለመበደል የምትሰሩት ነገር መቼም አያዋጣም። ለተማሪዎቹ የወጣው ጥያቄ አራት አማራጮች አሉ። ከአራቱ አማራጮች መካከል እንግዲህ እስልምናን ለመበደል በጅሀድ የተስፋፋ አይነት ነገር ተብሏል። በኢትዮጵያ ታሪክ ክርስትና ከሰሜን ወደ ደቡብ በሰይፍ ነው የተስፋፋው። ኢትዮጵያ ላይ ከ1500 ዓመት በላይ የክርስቲያን ነገስታቶች ናቸው ኢትዮጵያን ያስተዳደሩት ለምሳሌ ሀዲያ አካባቢ ማዕከላዊ ኢትዮጵያ አካባቢ ያለው ክርስትና የተስፋፈው በሰይፍ ነው በነ አጼ ይኩኑ አምላክ ናቸው ሰይፍ ይዘው ማህበረሰቡን በሰይፍ ክርስቲያን ያደረጉት ለምሳሌ ፕሮፌሰር ላጲሶ ምንድን ነው ያሉት ከዛሬ ስልሳ ዓመትና ሰባ ዓመት በፊት የነ ፕሮፌሰር ላጲሶ ቤተሰቦች በጉልበት የኦርቶዶክስ ሃይማኖት ተከታይ እንዲሆኑ ይደረግ ነበረ ስለዚህ የማዕከላዊ የኢትዮጵያ ትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ ወይም የትምህርት ሚኒስቴሩ አቶ ብርሃኑ ነጋ እናንተ የአጼ ይኩኖ አምላክ ልጆች የአጼ ዘርዓ ያዕቆብ ልጆች ናቸው እና አጼ ዘርዓ ያዕቆብ በሙስሊሙ ማህበረሰብ ላይ በሰይፍ እየዘመቱ የሙስሊም ልጆችን እያመጡ ያገቡ ነበር፣ የሙስሊም ሴቶች ማለት ነው። ከአሁን በፊት የደቡብ ማህበረሰብ የኩሽ ማህበረሰብ ነው ብዬ ነበረ። ሙሉ ለሙሉ የደቡብ ማህበረሰብ የኩሽ ማህበረሰብ አይሆንም። ለምሳሌ የጉራጌ ማህበረሰብ የኩሽ ማህበረሰብ ላይሆን ይችላል ሙሉ ለሙሉ ምናልባትም የሴሜቲክ ማህበረሰብ ሊሆን ይችላል። በጉራጌ አካባቢ ያሉት የነገስታቶቹ ወታደሮች ነበሩ። ልብ በሉ ነገስታቶቹና አፄ ሚኒሊክ ሐረርን ሲወሩ ሙስሊሙን ሲወሩ ሲዋጋ የነበረ ወታደር የኖረው ጉራጌ ላይ ነው። እና የጉራጌ ማህበረሰብ እንዲያውም አያት ቅድሚያቱ ቢጠራ የነገስታቱ የእነ አፄ ምኒልክ ወታደሮች ናቸው። የሚገርማቸው ነገር ማለት ነው እዛ አካባቢ የነበሩ። ስለዚህ ምናልባትም እስልምናን ለመበደል የምትሰሩ ከሆነ መረጃ አለ፣ ታሪክ አለ። ታሪካችሁን እንነግራችኋለን። ተገብተናል። ስለዚህ እያንዳንዱ የኢትዮጵያ የክርስቲያን ትውልድ ክርስትና ወደ ኢትዮጵያ ከገባበት ሰዓት አንስቶ እስካሁን ድረስ በጉልበት የሚስፋፋ ሃይማኖት ነው። ለምሳሌ በሰሜኑ በኩል ክርስትና ሃይማኖት አይሁዶችን ያጠፋ ነው። ለምሳሌ የዮዲት ጉዲት በኢትዮጵያ ታሪክ ራሱ ንግስት ናት ተብሎ እውቅና አልተሰጠም። የአይሁድ ንግስት የነበረች ናት። ኢትዮጵያን ያስተዳደረች ናት። ተግባብተናል። ማን የገደላት? ክርስቲያኖች ናቸው የገደሏት? አይሁዶች ከክርስቲያኖች ጋር በየቀዝቃዛና ሞቃታማ ጦርነት አምስት መቶ ዓመት ቆይተዋል። ኦኬ። ስለዚህ ክርስቲያኖች አይሁዶቹን ካሸንፉ በኋላ ሰይፋቸውን ይዘው ሙስሊሙ ማህበረሰብ ወደ ተስፋፋበት አካባቢ ሄደው ሙስሊሙንም ሲጨፈጭፉ እየነበሩ ናቸው። በመጨረሻ ማስተላለፍ የምፈልገው ነጥብ ኢየሱስ ሰላምን ሰብኳል፣ ጳውሎስ ሰላምን ሰብኳል ለማለት ፈለጋችሁ ከሆነ ኢየሱስ እና ጳውሎስ ግለሰብ የሃይማኖት ሰባኪዎች ህዎች ናቸው። እስልምና ደግሞ ተቋም ነው። ግለሰብ ግለሰብና ተቋምን አታወዳድሩ። ኢየሱስ ግብር ሲከፍል የነበረ ዜጋ ነው። ጳውሎስም ስደተኛ ሰባኪ ነው። እነዚህ ሁለት የሃይማኖት ሰባኪዎች ጳውሎስና ኢየሱስ አማኞቻቸውን ሰብስበው ተቋም ማድረግ ያልቻሉ ናቸው። እባካችሁን የክርስትና ታሪካችሁንና የእስልምናን ታሪክ ለይታችሁ በማወቅ ኢየሱስና ጳውሎስ ለምን ተቋም መመስረት አልቻሉም? ለምን ግብር እየከፈሉ ኖሩ? ለምን ስደተኛና በችግር ላይ የነበሩ ሰባኪ ሆኑ? የሚለውን ለው ዜጎቻችሁ ለተተኪ ትውልዳችሁ አስተምሩ ማታስተምሩ ከሆነኛ በደንብ አድርገን እናስተምራችኋለን። የክርስቲያኑ ትውልድ መጽሐፍ ቅዱስን ያንብብ። መጽሐፍ ቅዱስ ላይ የእግዚአብሔር ሕዝብ የሚባል አለ። የእስራኤል ሕዝብ ማለት ነው። በእርግጥ የክርስቲያኑ ማህበረሰብ መጽሐፍ ቅዱስ ላይ ያለውን አምላክና መጽሐፍ ቅዱስ ላይ ያለውን የእግዚአብሔር ሕዝብ አይደለም። ይህ ራሱን ክርስቲያን የሚለው ሕዝብ የሐዋርያትን አስተምሮ ከአረማዊ ጋር አዳቅለው ያስተላለፉላችሁ ነው፣ እንጂ መጽሐፍ ቅዱስ ላይ ያለው ሕግና ስርዓት፣ ሃይማኖት፣ አምላክ እናንተ አይጋ ጭራሽ የሚገናኝ ነገር አይደለም። ኢስላምን ለመበደል የሚስገበገብ ማንኛውም ባለስልጣን እኛ ደግሞ መረጃና ታሪክን መሰረት አድርገን እናጋልጣለን። ክርስትና በኢትዮጵያም በመላው ዓለምም በሰይፍ ሲስፋፋ እየነበረ የአረማዊ ድቅል ነው። ለምሳሌ በፕሮቴስታንት በኩል ብንመጣ ፕሮቴስታንት የዓለማችን ሰፊ ቅኝ ግዛት ያደረገ ቤተ እምነት ነው። አውሮፓ ላይ ወደ 11 ሚሊዮን የሚጠጋ ካቶሊኮች የተጨፈጨፉበት ነው። እንደውም ከዛሬ ሰላሳ አመት በፊት ነው የፕሮቴስታንት ጦርነት የቆሙ። በአውሮፓ ምድር አየርላንዶች ምስክር ናቸው። የአሜሪካ ምድር ምስክር ነው። የአሜሪካን ምድር የወረሩት የአውሮፓ ክርስቲያኖች ናቸው። እስከ አሜሪካ ምድር ሄደው የአሜሪካን ባለቤቶች ሌሎች ህዝቦች ናቸው። ሌሎች የተለያየ ሃይማኖት የሚከተሉ ሃይማኖታቸውን በማጥፋት ዘራቸውን በማጥፋት ከአውሮፓ በጀልባ በመርከብ ሂደው መሬታቸውን የዘረፉ ክርስቲያኖች ናቸው። ስለዚህ ታሪካቸውን ማወቅ አለባችሁ። ባካችሁን ሙስሊሙ ማህበረሰብ እንደ ድሮ እንደ አጼ ማህበረሰብ ዝም የሚል መስሏችሁ ከሆነ በጣም ተሳስታችኋል።